ሚደፈሩ ሴቶች አሉ ለምንድን ነው ዝም ብለው የሚደፈሩት መጀመሪያ የተደፈረችው ሴት እኮ ፍትህ ስላላገኘች ነው ቀጣዩ የምትደፈረው መጀመሪያ ከፎቅ ተሮራ የተገደለችው ሴት ማቀዝቀዣ ፍሪጅ ውስጥ ሁለት ዓመት ስለተቀመጠች ነው አስክሬኗ ሳይላክ ሁለተኛዋ ደግማ የምትወረወረው መጀመሪያ የፈላ ዘይት ተቃጥላ ፎቶዋ ሶሻል ሚዲያ ላይ ሲዘዋወር የነበረች ሴት ፍትህ ስላላገኘች የሚከታተልላት አለው የሚላት የራሱ አካል ስለሌለ ነው ለሁለተኛዋ ሌላ ዘይት የሚፈለው አይደለ? አንድ ቀን ለምሳሌ እንገርግ እንዲት ሴት እንደዚህ ሊፍት ምናምን ነው ራይድ ልክ እንደ ራይድ በሚሰጡ መኪኖች በሶስት ፓኪስታኖች እዛው መኪና ውስጥ ተደፈረች። ኢትዮጵያ ነች፣ ደፈሯት፣ ለሶስት ምናምና መንገድ ላይ ጥለዋት ሄዱ። ዱባይ ወደሚገኘው የኢትዮጵያ ቆንስላ ጽህፈት ቤት ትሄዳለች። ፍርድ አይደለም ፈልገው ክስ አይደለም ፈልገው ምንም ነገር አልፈልግም፣ ወደ ሀገሬ ብቻ ሸኙኝ ቶሎ በቃ ምናምን የሚል ሀሳብ ስታቀርብ ከ15 ቀን በኋላ ና ኬሽን እንድናይል እሱ፣ የዛኑ ቀን በጓሮ በኩል ሄደች፣ ራሷን ሰቀለች ኤምባሲው ግቢ ውስጥ።